የእውነት ሁል ጊዜ ለሞት ሁል ጊዜ ለእስር ዜና እንምጣ። አሁናዊ ዝቋላ እየተፈጠረ ያለው ገዳም ይህ ነው። አሁን ጉድ፣ አስደንጋጭ በዝቋላ ገዳም በዋዜማው ምን ተፈጠረ? ወጣቶቹ ምን ገጠማቸው? ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ ሰላም ሊም ለምታረጉት የቪዲዮ መረጃ ለብዙ ኦርቶዶክሳን ባለማተቦች እንደርስ ላይክ እና ሼር በማድረግ እንጀምሩ ስል በሉል ለእግዚአብሔር ስብ ጠይቃለሁ። ወክተን አዳዲስ መረጃ ቅዱስ ቤተ ቤተክርስቲያናችን ሀገራችን ኢትዮጵያን በተመለከተ ዛሬም ወክተን አዳዲስ መረጃዎችን ወደ እናንተ ለናደስ ዝግታችን ጨርሰን መተናል። ሰብስክራይብ ያደርጋችሁ የደንታን የጫናችሁን ታበረታቱን። በድጋሚ በሉል እግዚአብሔር ስብ ጠይቃለሁ። እንግዲህ በታላቁ ገዳም ዝቋላቦ ምን ተፈጠረ የሚለውን ነገር የምንመለከት ይሆናል። በዋዜማው እንግዲህ ድምቅ ሽብርቅ ብሎ ወጣቱ ዘው እንደደረሰ ያለው መረጃ ያመለክታል። አባቶቻችን ከአራት ወር ከአምስት ወር በፊት እንግዲህ በግፍ እንደተገደሉ እዛ ገዳም ላይ ሁላችንም የምናቀው ማንከዳው ሀቅ እንደሆነ እናውቃለን። ከአንድ አመት በፊትም በተመሳሳይ እንግዲህ አባቶቻችን በግፍ የሚረሸኑበት ቦታ ዝቋላ ገዳም ነው። እንግዲህ አንጀታቸውን አጥፈው ምግብ ሳይበሉ ድንጋይ ተንተርሰው እንግዲህ ምን ነው ገዳማና አባቶቻችን ለሀገራችን ለኢትዮጵያ ለህዝቡ ለመሪዎች የሚጸሉ አባቶች እንግዲህ በግፍ ሲገደሉ ሲረሸኑ አናታቸው ሲፈርስ ተመልክተናል ማለት ነው። እግዚአብሔር አምላክ ደጉን ጊዜ ያምጣልን ለኦርቶዶክስ ሃይማኖታችን። አዎ የማይመሽ ጊዜ ነው። አሁንም እንግዲህ ወደ ኦርቶዶክስ ያለ ባለማተቦች የአቡነ ገብረ መንፈስ ቅዱስን ዓመታዊ ክብረ በዓል ለማንገስ እንግዲህ በሰዓት በዝቋላ ገዳም ነው የሚገኘው ምን ገጠማቸው የሚለውን ምን መለከት ይሆናል እስከ መጨረሻው ድረስ እንደተከታተሉን በእግዚአብሔር ስም ጠይቃለን። መጨረሻ ላይ ሐሳብ ምን ሰጥበት ይሆናል ወደ ቪዲዮቹ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 ሀያ አራት ሰዓት ስባት እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደመሬት እየሆነች ነው። ሀያ አራት ሰዓት የእግዚአብሔር ምስጋና የማይቋረጥባቸው ገዳሞቻችን ዛሬ መከራ ላይ ነው ያሉ፣ ስቃይ ላይ ነው ያሉ። ክርስትና ዛሬ እየተሰደደች ነው። የደም ዋጋ እየከፈለሽ ነው። ሃይማኖታችሁን አስቡ። ዘላለም አንኖርም። ጨክኑ ክርስቲያኖች፣ ጽኑ ሃይማኖታችሁ ሃይማኖታችሁን ጠብቁ። ክርስትናችሁን ጠብቁ። ታሪካችሁን ለልጆቻችሁ ንገሩ። ሃይማኖታችሁን ለልጆቻችሁ አስተምሩ። አስተምሯቸው፣ ንገሯቸው። ሺ ዘመን አንኖርም። ለዘላለምን በዚህ ምድር ላይ አንቀርም፣ እንሄዳለን ሁላችን። እውነትን ይዘን ብንሄድ ይሻለናል። እውነትን ይዘን ብንጓዝ ይሻለናል። ሃይማኖታችንን ጠብቀን መቼ ሲሄ አለመታደል ወይም መረገም ይሁን አልሁን አላውቅም። የእውነት ሁል ጊዜ ለሞት ሁሉ ጊዜ ለእስር ዜና እንምጣ። አሁናዊ ዝቋላ እየተፈጠረ ያለው ገዳም ይህ ነው። አሁናዊ መረጃ ይዘን መተናል። የኔና የእናንተ ድርሻ የልጅነታችንን መወጣት ነውና ይህንን መልእክት ለብዙዎች አድርሱ። ከጠቅላይ ቤተ ክህነት አሁን ድረስ አራት አባቶቻችንን አተን የተሰጠ ሁለት መስመር ጽሑፍ የለም። ሁለት ደቂቃ አልተናገሩም አባቶቻችን። አሁንም ድረስ ገዳሙ ተከቧል እያሉን ያሉትን ስለዚህ መጀመሪያ እዛ እንደውላለን። የሚፈጠረውን ነገር አብራችሁ ስሙ ከዝቋላ ገዳም የተፈጠረውን ነገር ለሕዝበ ክርስቲያኑ እንዲያስረዱልን እንዲያሳውቁልን በተለይ ደግሞ አሁን እየተፈጠረ ስላለው ነገር እንዲናገሩልን ስለምንፈልግ ነው። የደወል ነው። በሕዝበ ክርስቲያኑ በቤተ ክነት ለምንመለከተው ሁሉ እባካችሁ የተቻላችሁን ያህል ጽፉልን። በአርብሮ በኩል እንዳለ አሁን እንዳለ ግርግጥ ብለው እየመጡብን ነው። መታወቅናለን ሜዳውንም እንዳለ ተቆጣጥረው ይዘውታል። እያፈራሩና ያሉት እንዴት ሴም ነገር ተላችሁ እያሉ እባካችሁ፣ ምመናል ልጆቻችን ድሮም በእናንተ ነው ያለ ነው፣ አሁንም በእናንተ ነው ያለ ነው። እባካችሁ ድረሱልን እያልን ነው። ለሚመለከተው ሁሉ አካል አስተሙልን እባካችሁ፣ ልጆቻችን ያለ እናንተ ከእግዚአብሔር በታች ድጋፍም ረዳትም የለንም። እባካችሁ ድረሱልን እያልን ነው ያለ ነው። አሁን እናንተ ጫካ ውስጥ ተደብቃችሁ ነው እየደወላችሁ እያናገራችሁ ነው ያላችሁት። እኛ አሁን ያለነው ሁላችንም ተሰባስበን እናቶችም አባቶችም ቤተክርስቲያን ግቢ ውስጥ ነው ያለነው። እነሱ እንዳለ ጫካውን ዙሪያውን ከበቡት ነው ያሉት። ያው እንደሚታወቀው አራት ወይም አባቶቻችንን አተናል። አሁንም ይህን ነገር እንዴት ታሰማላችሁ፣ እንዴት አለን ሰማዋል ብለው እየከበቡን ያሉት ምን ሊፈጠር እንደሚችል የእኛንም መኖራችንን የምናውቀው ነገር የለም። እባታችሁ እያለን ያለ ከጠቅላይ ቤተ ክህነቱ እንዲሁም ደግሞ ከመንግስት፣ ምንድን ነው እየደረሰ ያለው እርዳታ እገዛ እስካሁን ድረስ እና ምንም ያየነውም ነገር የለም። ከቤተ ክህነቱም ሆነ ከመንግስት ግን የሰማነውም ያየነውም ነገርም የለም። ይመጣሉ ተብሏል እንግዲህ፣ ምንም ያየነው ነገር የለም። ይመጡ እንደሆን እንግዲህ እናያለን፣ እንጠብቃለን። እስካሁን ግን ምንም ነገር የለም። እናመሰግናለን። ይኸው ነው ጽዋችን ሞልቶ መፍሰሱን ቀጥሏል። የምእመናን እንግልት ሳይበቃ በገዳማውያን አባቶቻችን ላይ ስለ ዓለም ሰላም የሚጸልዩ፣ ስለ ሀገር ደህንነት የሚለምኑ፣ ስለ ሕዝቦች ወጥቶ መግባት የሚለማመኑ አባቶችን በዚህን ያህል ደረጃ ማስጨነቅ ምን የሚሉት ነው? ይህንን ኦርቶዶክስ ጠል የሆነ ድርጊት በምንም አይነት መንገድ ሰምታችኋል፣ እንዳታልፉት። ሰምታችኋል፣ አድምጣችኋል፣ ችላ ብላችሁ እንዳትተዉት። ከአራት አባቶቻችን ሌላ ተጨማሪ ደም የሚፈስ ከሆነ ተጠያቂዎቹ አጥፊዎቹ አካላት አይደሉም። አሁኑኑ የፈጠነ እርምጃ ለዝቋላ ገዳም፣ አሁኑኑ የፈጠነ እርምጃ ለዝቋላ አቡነ ገብረ መንፈስ ቅዱስ ገዳም። ጽዋ ሞልቶ ዛሬም እየፈሰሰ ነው። መረገም ይሁን አለመታደል አላቅም። በሰሜን በደቡብ በምስራቅ በምዕራብ ላላችሁ ኦርቶዶክሳኖች እባካችሁን ይህን ቪዲዮ አብስታችሁ ኮፒ ሊንክ፣ ሼር፣ ሪፖስት እያረጋችሁ ይህን ድምፅ ለዓለም እንደዚሁም ለቤተክህነት እንደዚሁም ለሚመለከተው አካል እንድታደርሱልን ስንል በሉል እግዚአብሔር ስም እንጠይቃለን። ሰማዕታት እንጂ አምነው የሞቱትን እንደሚታረድ በግ ልብሳችንን ሸጠን የትኛውን ቀን ነው እርሱት የምትሉት? እነዛ የዛሬ ዓመት ዝቋላ ገዳም ላይ የታረዱትን ነው፣ ወይስ ጥር 27 ቀን እንደዛ እንደ ዱቄት የረገፉት ሰማዕታት፣ የሻሸመኔ ሰማዕታት ናቸው፣ ወይስ እነዛ የያቤሉ ወጣቶች ናቸው ወይስ ደግሞ ሞጆ አካባቢ እስከነ ሙሉ ቤተሰባቸው የተቃጠሉት ኦርቶዶክሲያን ናቸው? ወይስ አርሲ ዶዶላ ላይ በግፍ የታረዱት ኦርቶዶክሳውያን ሁሉ ናቸው? እርሱ ትምጥ እባካቹን እባካቹን የታሩ ልጆች ድምጽኑን ለአባቶቻችን የአባቶቻችን በረከታቸው ረዳታቸው ይደርብን። ተገደሉ። በግፍ ተገደሉ። በግፍ ተገደሉ ማይተብ ስላሰሩ ተገደሎ ዝቋላ ላይ ያሉ ዘማይልም ሰምቶ ዝማይልም ሰምቶ ዘማይልም ሰምቶ ዝማይልም ሰምቶ ቸሩ መድኃኔዓለም ሰምቶ ሚጣቃማኑዌ ሰምቶ የሰማዕታቱ ረዴቷቸው በረከታቸው ይደርብን። ኮመንቱም በሙሉ ኦርቶዶክስ ተዋህዶ ኦርቶዶክስ እያላችሁ ጻፉ ሁላችሁ። እወዳችኋለሁ። አመሰግናለሁ። ቅርሳችንና ቤተ ክርስቲያናችን የተቃውሞ ሰልፍ እንደተመለከታችሁት ነውና በላስታ ላሊበላ ውስጥ ይመስለኛል። ምክንያቱም የገጠር አብያተ ክርስቲያናት አሁንም ቢሆን ደጋግመን የምንናገረው ነገር ምንድን ነው፣ ችግር ውስጥ ናቸው ያሉት ከተፈጥሮም አንጻር እንዲሁም ደግሞ ከሰላም አንጻር በጣም ችግር ውስጥ ናቸው ያሉትና፣ ስለዚህ አሁንም ቢሆን ከሃይማኖት በፊት የኔ አንገት እግደም እያሉ ነው የሚገኙት ላስታ ውስጥ ድምጽ እየተሰማ ነው የሚገኘው የዝቋላ ገዳም አባቶች ለኢትዮጵያ ኦርቶዶክሳውያን ሁሉ መልእክት አስተላልፈዋል። ምንድነው መልእክቱ? ቪዲዮን አሳያችኋለሁ። ነገር ግን ይህንን ቪዲዮ ሁላችሁም ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ ገብረ መንፈስ ቅዱስ አባታችን ለደጆት ያብቃኝ እያላችሁ ኮመንት እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። እንግዲህ መልእክቱን አይተን እንመለስ። ከተለየ ያው እንደተለመደው በሰላምና በሰላማዊ መሆኑን እንድታውቁት ነው ሚዲያዎች የግል ያልሆነ ወሬው ጅምር ስለሚያወሩ ገዳሙ ፍጹም ጸጥታ እንደሆነና የጸጥታ አካልም የመንግስት አካልም የገዳሙ ትብብር የአካባቢውም ሕዝብ ያለምንም እንከን እየጠበቀ ነው። እኛም ስንወጣ ስንወርድ እስካሁን ድረስ እስካሁንም እየገባ ያለው እንግዳው አንድም ኩሽታ ያለ መሆኑን መሆኑና በሰላም መታችሁ በሰላም በረከቱ ተሳትፋችሁ እንድትመለሱ ጥሪያችንን እናስተላልፋለን። ቧልታዎች የሚወሩ ወሬዎች ያለማወቅ ወይም የጥላቻ ካልሆነ በስተቀር በገዳሙ ላይ አሁን ለመምጣት ምንም አይነት የሚፈጠር ችግር አለመኖርና እስካሁንም የተፈጠረ ችግር አለመኖሩን በአባታችን ስም እንገልጽላቸዋለን። እንግዲህ መልእክቱ ሀሳቡ ምንድነው? በዘንድሮ በጥቅምት 4 እና 5 በዝቋላ ደብረ ከዋክብት ገዳም ፍጹም ሰላማዊ በሆነ መንገድ በዓሉን እንደምናሳልፍ እርግጠኛ ሆናችሁ በመላው ኢትዮጵያ ያላችሁ ኦርቶዶክሳውያን ክርስቲያኖች በአባታችን ቤት ለበረከት እንድንሰባሰብ አባቶች ጥሪ አድርገዋል። ስለዚህ ሁላችንም ከቁጥር ሳንጎድል ጥቅምት አምስት ጥቅምት አራት ወደ ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ሁላችንም እንድንተም አባቶች ጥሪ ያስተላልፈዋል ማለት ነው። ላይክ ሼር እያደረጋችሁ ሁሉ ነገር ሰላም ነው እያላችሁ ኮመንት አድርጉ። ዝቋላ አይቀርም አይቀርም፣ እንዳትቀሩ። ገዳማያን በግፍ እየታረዱ እየተገደሉ ይገኛሉ። በሻት እንግዲህ የዝቋላ ገዳም እንግዲህ በየዓመቱ አባቶቻችንን እየገበርን እንገኛለን ማለት ነው። አባቶች እንግዲህ ለሀገር ላችን ለኢትዮጵያ በጸለዩ በግፍ እየተገደሉ እየታረዱ ይገኛሉ። እንግዲህ ተገደሉ በግፍ ተገደሉ፣ ታረዱልን በግፍ ታረዱልን እየተባለ ሲዘመርም ሰምታችኋል። ኦርቶዶክሲያን ባለማተቦችና ቅዱስ ቤተ ክርስቲያናችን ሁሌም እንደምናገረው ዛሬ ማረብ ላይ ነገር ግን ውድ መምጣቱ አይቀርም። ቅዱስ ቤተ ክርስቲያን አንገቷን እንደዚህ እንዳስደፋችሁ አታቀሩም እናንተ ማንገታችሁ መርፋታችሁ እንደማይቀር በዚህ አጋጣሚ ልገልጽላችሁ እወዳለሁ። እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ አመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። ኦርቶዶክስያን እንግዲህ በዓሉን እንግዲህ እንደተመለከታችሁ ነው ያለው ድባብ ደስ ይላል። ጻድቁ አባታችን እንግዲህ እንደሚነክሱ በነገለት እንግዲህ ተገልጿል። ኦርቶዶክሲያን ባለማተቦች እንግዲህ በሰሜን በደቡብ በምስራቅ በምዕራብ ላይ ያሉት እንግዲህ በአራቱም አቅጣጫ ያሉት እንግዲህ ወደ ዝቋላ አቦ ተጉዟል። ያን አቀበት ያን ተራራ እየዋጠጡ ወጥተዋል። እንግዲህ ዝቋላ ገዳም ሄዳችሁ እንደምታውቁ ሰዎች እንግዲህ ተራራው በጣም እጅግ እጅግ ከባድ ከሚባሉ ተራራዎች ከባድ ከሚባሉ ገዳሞች አንዱ ዝቋላ አቦ ነው ማለት ነው። ኦርቶዶክስ ያለ ባለማ ታቦች እኔንም እናንተንም ለሚቀጥሉ አመት እግዚአብሔር አምላክ ለቦታው ለደጁ ያብቃን። የአባቶቻችን ረድኤታቸው በረከታቸው ይደርብን። ሰማዕታቱ እዛ ቦታ ላይ ነው የተገደሉት። ሰማዕታቱ እዛ ቦታ ላይ ነው የተረሸኑት። ስለዚህ አማናዊ ስለሆነችው ቅዱስ ቤተክርስቲያን ስለ ክርስቶስ ፍቅር፣ ስለ ድንግል ማርያም፣ ስለ ማህተባቸው ብሎ ነው መናኛን አባቶቻችን እንግዲህ የተገደሉት ማለት ነው። ድንጋይ ዘግተው የሚኖሩ ድንጋይ ተንተራሱ አንጀታቸውን አጥፎ ስለዚህ ቅዱስ ቤተክርስቲያን የሚለምኑ አባቶችን እንግዲህ ከገዳም አውጥቶ መግደል ማለት መሸነፍ ነው። እንግዲህ ኦርቶዶክስ ያለ ባለማተቦች አሁንም ምንም ሳይፈሩ ሳይሰጉ እንግዲህ እዛ ቦታ ላይ መሄዳቸውን እያስመለከቱ ይገኛሉ። አንፈራም፣ አንሰጋም፣ አንጠራጠርም መዝሙር ብቻ ሳይሆን ህይወትም ጭምር እንደሆነ እነዚህ የተዋህዶ ልጆች እያሳዩን እያስመሰከሩን ይገኛሉ። እግዚአብሔር አምላክ በሰላም እንዳስወጣቸው በሰላም እንዲመልሳቸው ሁላችሁም በጸሎታችሁ አስቧቸው። ሀገራችን ኢትዮጵያ ያለችበት ሁኔታ ይታወቃልና እግዚአብሔር አምላክ በሰላም እንደወጣቸው በሰላም ይመልሳቸው ለማለት እፈልጋለሁ። ያንን ነገር ያንን ፍርሃት ሳይፈሩ እንግዲህ እነዚህ ኦርቶዶክስያን ባለማታቦች ቦታው ድረስ ተጉዟል። እግዚአብሔር አምላክ ይከተላቸው ለማለት ፈልጋለሁ። እኛንም የጻዲቁ በረከታቸው ረዴታቸው ይደርብን። መቶ ዓመት እንግዲህ እዛ ዝቋላ ገዳም ላይ ተዘግዝቀው አቡነ ገብረ መንፈስ ቅዱስ ሀገራችን ኢትዮጵያን ማርልን ተዋሕዶ ሃይማኖታችን እንግዲህ ስለ ተዋሕዶ ልጆች ማርልን እያሉ የጸለዩበት ቦታ ነውና፣ እግዚአብሔር አምላክ ያችን ቅዱስ ቦታ እንድንረግጥ እግዚአብሔር አምላክ ይርዳን። አረብ ሀገር ላይ ያላችሁ ውጭ ሀገር ያላችሁ ወቶች ወንድሞች እንግዲህ እግዚአብሔር አምላክ ለሀገራችሁ አብቆታችሁ ለነዚህ ድንቅ ገዳማትን ለመጎብኘት እግዚአብሔር አምላክ ያብቃችሁ ለማለት እፈልጋለሁ። እንግዲህ እስከመጨረሻው ድረስ ስለተከታተላችሁ እናመሰግናለን። መሰግናለን ሰብስክራይብ እያረጋችሁ የጫናችሁ እስከ መጨረሻው ድረስ ስላያችሁ ስለተከታተላችሁ እናመሰግናለን። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ውስጥ አዳዲስ መረጃ እስክንገነን ድረስ ሰላም ቆዩልን። መልካም በዓል።